ሰላም ጤና ይስጥልኝ፣ ክቡራን ተመልካቾቻችንና አድማጮቻችን። ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። የዩኒቨርሲቲ ተማሪዎች አመፅ ቀሰቀሱ፣ ከፍተኛ ድብደባም ደረሰባቸው። በአራተኛው ቀን የዘመቻ አንድነት ታላላቅ ድሎችን ፋኖ መጎናጸፉ ተገለጠ። የኦርቶዶክስ እምነትን እያዋረዱ በቁጥጥር ስር ዋሉ። በቤት ጣራ መደርመስ 221 ሰዎች ሕይወታቸው ማለፉ ታወቀ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በወሎ ዩኒቨርሲቲ አመፅ ተቀሰቀሰ። ከፍተኛ ጉዳትም ደረሰ በተማሪዎቹ ላይ። በወሎ ዩኒቨርሲቲ ደሴ ካምፓስ ውስጥ ነው። የምግብ ጥራት ተጓድሏል በሚል ምክንያት ጠዋት ተማሪዎቹ ሰላማዊ ሰልፍ አድርገው የነበረ ሲሆን በርካታ ተማሪዎች እየተደበደቡና ጉዳት እንደደረሰባቸው የደረሱት መረጃዎች ያመላክታሉ። የምግብ ጥያቄ ያቀረብ ነው ልንደበደብ አይገባም እያሉ ተማሪዎች ያዳመጣቸው ማንም አልነበረም። ዩኒቨርሲቲው በዚህ ዙሪያ ከተማ ተማሪዎቹ ጋር ድን ከተማሪዎች ህብረትና ከተማሪዎቹ ጋር አጠቃላይ ውይይት በማድረግ የተፈጠረውን ችግር ቢፈቱትም መልካም ነበር። ይሁን እንጂ የህግ አካላቶች በተገቢ መልኩ እርምጃ መውሰድ ሲገባቸው ተማሪዎቹን በመደደው ከፍተኛ ጉዳት ማድረሳቸው ነው የተገለጸው። በተደጋጋሚ ጊዜያቶች የመንግስት ል ሕግና ጸጥታን ማስከበር ሲገባቸው ንጹሐን ላይ የሚያደርሱት ግፍና በደል አሁንም እየጨመረ መሄዱ ነው የተገለጸው የተማሪዎቹ የምግብ ጥያቄ በድብደባና በ ከፍተኛ ጉዳት በማድረስ መፍትሄ የሚመጣ እንዳልሆነም ነው እየተገለጸ የሚገኘው። ነገሮቹ እየከፈው የሄዱበት ሁኔታ ታውቋል። በተለይም ተማሪዎቹ ከፋኖ ትግል ጋር የሚያደርጉት እንቅስቃሴ ለመጀመር እንጂ ሆን ተብሎ የምግብ ጥረቱን ያስነሱት ወይም የምግብ ጥራቱን ጉዳይ ያነሱት ለሌላ አይደለም። ዛሬም በዚህ ውስጥ የፋኖ አባላቶች አሉ። ይህንን የሚቀሰቀሱ ተብሎ ነው ከፍተኛ ጉዳት እየደረሰባቸው መሆኑ የተገለጸው። አንዳንዶቹም ታፍነው ወዴት እንደደረሱ እስካሁን የታወቀ ነገር የለም። የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዳሞት ብርጌድ በደጋዳሞት ወረዳ የእናሙር ቀጠናን ነዋሪዎች ጋር ውይይት ማድረጉ ተገለጸ። በውይይቱም ለተነሱ ጥያቄዎች የብርጌዱ ሰብሳቢ ዳሞት አለልኝ፣ የብርጌዱ ምክትል ሰብሳቢ ዘለቀ፣ እንደዚሁም ደግሞ ሌሎቹ ጉዳዩ የሚመለከታቸው የስራ ኃላፊዎች በጉዳዩ ላይ በሰፊው ተነጋግረውበታል። በተለይም ፌት በረሳ ፌት ፈረስ ቤት ከተማ ውስጥ መሽጎ የሚገኘውን የጠላት ኃይል ሰራዊት መካከል ያገዛዙ ሱፋን ጠባቂ ሰራዊቶችን ከጠላት የስምሪት ቀጠና ወጥተው በነፃ ሙሉ ትጥቃቸው የወገንን ኃይል ተቀላቅለዋል። በርካቶቹ ዛሬም ፋኖን መቀላቀል መቀጠላቸው ነው እየተገለጸ የሚገኘው ይህ በእንዲህ እንዳለም ዘመቻ አንድነት ጎንደር ግንባር ሀያ አራተኛ ቀኑን በተመለከተ ተለልቀው ውጊያዎች በማድረግ ከፍተኛ ድል መጎናጸፉም ተገለጠ። በዘመቻ አንድነት በተደረጉት አምስት የውጊያ ግንባሮች የጠላትን በመደምሰስ አኩሪ ድል መመዝገቡም ነው የተገለጠው። ቋራ ወረዳን ለመውረር ለስድስተኛ ቀን ሙከራ ላይ የነበረው የብርሃኑ ጅላ ወታደሮች ከፓዊ ተነቃንቆ በጥልቀት ለመግባት ሞክሮ መውጫ ያጣዋል ለመታደግ ከሰሜን ምዕራብ አቅጣጫ ተንቀሳቅሰው ቋራ ወረዳ ባሙር የመሸገውን ጠላት በአማራ ፋኖ በአንድነት በጎንደር መይሳው ካሳ ሁለተኛ ካር፣ ቋራ፣ ኦሜድላ፣ አጣና ዋሴን የአድዋ ክፍለ ጦሮች በጥምረት ከንጋቱ ጀምሮ በጀግናው ሰራዊታችን በእሳት ተገርፎ ከስድስት ሰዓት እላስ ጨራሽ ትንቅንቅ በኋላ በተደረገበት ከፍተኛ ኃይል ምት ከስልሳ ሁለት በላይ ቁስለኛ እና ከፍተኛ ኃይል ያለው የተወሰደባቸውን እርምጃ የሰጉ ምርኮኞች እጅ መስጠታቸው ነው የተገለጸው። በተለይም የተማረከው ነፍስ ወከፍ የጦር መሳሪያ እጅግ በርካታ መሆኑንም አክለው ገልጸዋል። በደረሱን መረጃዎች መሰረት ከሞት አምልጠው የፈረጠጡት ኃይል በ ሙር ሲደርስ በአንደኛው ክፍለ ጦር ሀዶች በድጋሜ ተቀንቅተው በርካታ ሙትና ቁስለኛ መደረጋቸው ነው የተገለጸው። በአካባቢው ያለው ሁኔታ አሁን ሙሉ በሙሉ መጽዳቱም ተገልጿል። በምዕራብ በለሳ ባጃ በተሰኘ ልዩ ቦታም የአማራ ፋኖ አንድነት በጎንደር በር ክፍለ ጦር፣ ሌሎች ብርጌዶች፣ ሻለቆች በጥምረት ባደረጉት አውዶጊያም ከዘጠና በላይ ጠላት ኃይል ላይ እርምጃ መወሰዱ የተገለጸ ሲሆን በውል ያልታወቀ የአብይ አህመድ ወታደሮች መደምሰሳቸውም ተገልጿል። በዋጃ ግንባር ከወረራ ኃይል ጋር ተሰልፎ ብረው ወታደሮችም ጠላት ቦምብ ማማጋየት ለወገን ተቆርቋሪነቱን በደም አረጋግጧል። በጀግንነትም ተሰውቷል። በሰሜን ጎንደር አደርቃይ ወረዳ ዛሬያ ከተማ አቅራቢያ መናፈሻ የተሰኘ የጠላት ካምፕ ላይ ከንጋቱ የጀመረው ማጥቃት የመናፈሻ ከተማዎችን በክንድ ድቁሱ ከተቆጣጠረ በኋላ ዛሬማ ከተማን ተቆጣጥሯታል። የመሸገኑም የጠላት ኃይል ፍርክርኩን ማውጣቱ ነው የተገለጸው። በውጊያው ግንባር እጅግ ከፍተኛ ቁጥር ያለው ሞት ሲሆን እጅግ በርካታዎችም ከጥቅም ውጭ ሆነውበታል። በተለይም የአማራ ፋኖ አንድነት በጎንደር ራስ አሞራ ውብነህ ሶስተኛ ከወር ከሰሜን አምባሬስ ክፍለ ጦር ብዙ አየሁ ብርጌዳር ክፍለ ጦሩ አንጅሬ አንጋውን ብርጌድ፣ ሊማሊሞ ብርጌድ፣ ቢትወደድ አዳነ ብርጌድ የድሉ ባለቤት መሆናቸው ነው የታወቀው። የዘመቻ አንድነት አሁንም ትግሉን አጠናክሮ ቀጥሎበታል። ልክ የዛሬ ዓመት ነው ሚያዚያ 3 2016 ዓ ም ፋኖች በአማራ ምድር ጎንደር በመነሳት በአባቶቻቸው በቋራት በአዲስ አበባ ከጠዋቱ በንጋት ሰተት ብለው በመግባት ቦሌ ክፍለ ከተማ ወረዳ ሶስት ልዩ ስሙ ሚሊኒየም አዳራሽ አካባቢ የነበሩ የብልጽግና አገልጋዮችን አጋድመዋቸው የሄዱበት እለት። ፋኖቹ ጠንክረው የተኩስ ኃይላቸውን በመክፈት ያደረጉት ውሳኔ እጅግ ድንቅ እንደነበረም ተገልጿል። ይህንን ድንቅ ኦፕሬሽን ታዲያ የመራው ጀግናው ሻለቃ ናሆ ሰናይ እንደነበረ የሚዘነጋ አደለም። በሌላም በኩል ናሆ ሰናይ አንዳርጌ ሲሆን ከሁለት ነበልባል ጓደሽ ጋር ከሀብታሙ አንዳርጌና ፋኖ አቤኔዘር ጋር በመሆን ባደረጉት ድንገተኛ ኦፕሬሽን ነው የመጀመሪያውን አብይ ጥይት አዲስ አበባ ላይ በመተኮስ በትንሹ ከአምስት በላይ የብልጽግና ሹሞች ላይ እርምጃ መውሰዳቸው የተገለጸው። ታዲያ ሙትና ቁስለኛ በማድረግ አኩሪ ገድል መፈጸማቸው ጀግናው ሻለቃ ናሆ ሰናይ በ አንዳርጌ ፋኖ አቤነዘር ጋሻ ጀግንነት ጥግ በማሳየት ለሚሊዮኖች ምሳሌ በመሆን በደማቸው ደማቅ ታሪክ በመጻፍ ለአማራነት በጀግንነት ከተሰዉትና በተለይም በአንደኛ ዓመቱ ሞልቷቸዋል። እነዚህን ጀግኖች በደስታ በጀግንነት ውድዮታቸውን የከፈሉበትን ትግል በጓደኞቻቸው እውን እየሆነ መምጣቱ ነው እየተገለጸ ይህ የሚገኘው ትግሉን አጠናክረን እንቀጥልበታለን። የወንድሞቻችን ሞት እንዲህ በቀላሉ የሚቀር አይደለም ሲሉም ገልጠዋል። ይህንን ጉዳይ በተመለከተ ፋኖቹ ከየአካባቢያቸው ዘመቻ አንድነት ወሎ ቤተ አማራ ግንባርም ታላላቅ ጀብዶች የተፈጸሙ መሆኑ ነው የተገለጸው። በተለይም አንድ ሻምበል አድማ ብተና ሙሉ በሙሉ መደምሰሱም ተገልጿል። ተጠናቅሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንደኛ ካውጃኖ ክፍለ ጦር አራተኛ ወንጭፍ ሻለቃና፣ አሳምኖ ክፍለ ጦር አምስተኛ ሻለቃ አንዳንድ ሻምበል በጥምረት በሰሩት ተጋድሎ ታላላቅ ድል መጎናጸፋቸው ነው የተገለጸው በተደረጉትም ከፍተኛ ተጋድሎች ሰባት ሰዓት ካህ ድረስ የአንድ ሰዓት ካህ ደቂቃ በፈጀ ፈጣን ማጥቃት ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠውን የአድማ ሻምበል አድማ ብተናና ሆድ አደር ኃይሎችን በጀግኖቹ ሙሉ በሙሉ በመደምሰስ በቁጥጥር ስር ማድረጋቸው ነው የተገለጸው። ፋኖ ትግሉን አጠናክሮ ቀጥለዋል። ወደፊትም እየገሰገሰ ያለበት ሲሆን ከፍተኛ ቁጥር ያላቸው መሳሪያዎቻቸውንም ጭምር መማረኩ ነው የተገለጸው። በሄደባቸው ቦታዎች ሁሉ የሚያደርገው ተጋድሎ አሁንም ጠንክሮ መቀጠሉ ተገልጿል። ታዲያ ከሁለቱ ሻለቆች አንድ ሻምበል በጣም በፈጸሙት አስደናቂ ፈጣን ማጥቃት ባህል ታፍነው የሰለጠኑ በቅርቡ ተመርቀው የተመደቡ የሻምበል አድማ ብተና ሙሉ በሙሉ በመደብሰስ ወልዲያ ከተማ በመግባት ሌላ ተጨማሪ ጀብዱ የፈጸመ ሲሆን ወልዲያ ከተማን መሸጎ የነበረ የጸጥታና የፖለቲካ አመራሮች ላይ ጭምር ሳይቀር በከፍተኛ እርምጃ የተወሰደ መሆኑ ነው የተገለጸው። በተለይም የዙፋን ጠባቂዎች ሰራዊት ጀነራሎች በበርካታ ፓትሮሎች በበረን ለበስና በዙ አስቷቸው ሌሊቱ ወደ ጭፍራ ፈርጥጠው መሄዳቸውም ታውቋል። በተጋድሎው እጅግ ከፍተኛ ቁጥር ያለው መደምሰሱና በርካቶቹ ቁስለኛ መሆናቸው ነው የተገለጸው። ጨለማውን ተገን በማድረግ ገደል ገብቶ አድሮ ንጋት ተለቃቅሞ ወደ ወልዲያ ሆስፒታል መግባቱም ታውቋል። በዚህም ብሬኖች፣ ክላሽንኮቭ መሳሪያዎች፣ ከፍተኛ ቁጥር ያላቸው የብሬን ጥይቶች የክላሽ ኮብ ጥይቶች የክላሽ ካዝና ቦምብ ዘጠኝ ሳምሰንግ የእጅ ስልኮች ጭምር በቁጥጥር ስር መዋላቸው ነው የተገለጸው። ፋኖ ትግሉን አጠናክሮ አሁንም ወደፊት እየገሰገሰ መሆኑ ታውቋል። እነዚህና ሌሎችንም ጉዳዮች በመከላከያ በኩል የተደረጉትን ውጊያዎች በተመለከተ ለማጣራት የዘውድሾ ሚዲያ ያደረገው ጥረት ለጊዜው አልተሳካም። በተደጋጋሚም እንደምንገልጸው በተለይም በመከላከያ በኩል የደረሱትን ጉዳቶችና ሌሎችንም ውጊያዎች በተመለከተ ማብራሪያ የሚሰጥ አካል ካለ የዝግጅት ክፍላችን ይህን ለማስተናገድ ዝግጁ መሆኑን ከወዲሁ አስቀድመን እንገልጻለን። ለጋዜጠኛ አገር አቀፍ መታወቂያ ለመስጠት የተጀመረው እንቅስቃሴ ህገወጥ መሰረትም የለውም ተባለ። የሙያ ማረጋገጫ መታወቂያ ለመስጠት እንቅስቃሴ የጀመረው ከባለስልጣኑ ጋር ከተነጋገር በኋላ ነው ብለውታል። በተለይም ጉዳይ የሚመለከቱ አቶ ታምራት ኃይሌ የኢትዮጵያ መገናኛ ብዙሀን ምክር ቤት ምክትል ስራ አስፈጻሚ እንደገለጸው ከሆነ ተገቢነት ያሌላቸው ስራዎች አስኑ እየተፈጸሙ ናቸው የሚገኙት ይህንን ማረም ይገባል ሲሉም ገልጸዋል። የኢትዮጵያ መገናኛ ብዙሀን ባለስልጣን ለጋዜጠኞ ሙያ ብቃት ማረጋገጫ መታወቂያ ለመስጠትና የጋዜጠኞችን ምዝገባ ለማከናወን በኢትዮ የኢትዮጵያ መገናኛ ብዙሃን ምክር ቤት የተጀመረው እንቅስቃሴ ከአዋጅ ቁጥር አንድ ሁለት ሶስት ስምንት ህዝባር ሁለት ሺ አስራ ሶስት ድንጋጌ ውጭ በመሆኑ እውቅና እንደማይሰጠው እናስታውቃለን ሲልም ገልጿል። እየተፈጸሙ ያሉ ነገሮች በተለይም በ ጋዜጠኞቹ ማህበር ጉዳዩን በማያውቀው መልኩ እየተሰሩ ያሉ ነገሮች አሁንም ጥንቃቄ እየጎደላቸውና መንግስት በፈለገው መልኩ ለሚያደርጋቸው ነገሮች እውቅና አንሰጥም ሲልም ነው የገለጠው። የሚመለከተን እኛ ነን፣ የምንሰራቸውን ስራዎች መስራትም የምንችለው በእኛ በኩል ነው። ስለዚህ ይህ ጉዳይ በአስቸኳይ ሊስተካከል ይገባልም ተብለዋል። ጠቅላይ ሚኒስትር አብይ አህመድ በ2017 የበጀት ዓመት የዘጠኝ ወራት እቅድ አፈጻጸም ግምገማ ማካሄዳቸው ተገለጸ። በተለያዩ ዘርፎች የተከናወኑት 2017 ዓ.ም የዘጠኝ ወራት እቅድ አፈጻጸም ግምገማ መጀመሩን ነው የጠቅላይ ሚኒስትሩ አብይ አህመድ የግምገማ ውጤት የገለጸው ግምገማዎቻችንን እያደረግን ነው የምንገኘው። ይህ በጥራት የሚደረገው የሀገሪቱን የስራ እንቅስቃሴ አሁንም ግምገማው ይቀጥላል ብለዋል። ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው አስተላለፉትን መልእክት በግምገማችን የሚቀጥሉት ሶስት ወራት ስራዎችን አቅደን ለማጠናከር የሚረዱ ውይይቶችም እናካሄዳለን ሲሉ ነው የገለጹት። በግምገማዎቻቸው ላይ ያሏቸው ልዩነቶችና አንድነቶችን በተመለከተ በሰፊው ንግግር መደረጉም ነው የተገለጸው። እስካሁን ያስነካ ነው ያሳካ ነው። የስራ ውጤት ሰፊ ቢሆንም ስኬቶቻችን ሳያዘናጋን ለበለጠ ከፍታ የሚያነሳሳን ሊሆን ይገባልም ነው ያሉት ጠቅላይ ሚኒስትር አብይ አህመድ። በአራኪቶ ቤተ መንግስት ያሉ መንገዶች አንድ አቅጣጫ ብቻ ሆነው ለዛሬና ለነገ እንዲያገለግሉ መደረጉን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀ። መንገዶቹ የታገዱት ከጥይት ቤት እስከ ፓርላማ፣ ከትራፊክ መብራት ከቤተ መንግስት ፓርላማ እስከ ጥይት ቤት ድረስ፣ በሌሎችም ቦታዎች ላይ አንድም አይነት እንቅስቃሴ እንዳይደረግ የተገለጸ መሆኑ የተገለጸው በተለይም ከፓርላማ ትራፊክ መብራት እስከ ሳይንስ ሙዚየም ያሉ መንገዶች መሆናቸውም ታቅቷል። በእነዚህ መንገዶች ቀድሞ የነበረው ባለ ሁለት አቅጣጫ መንገድ ለሁለት ቀን ወደ አንድ አቅጣጫ መንገድ መቀየሩም ተገልጿል። ተሽከርካሪዎቹ በተተከሉ የመንገድ ትራፊክ ምልክቶች መሰረት እንድትጓዙ ሲል ጉዳዩ የሚመለከተው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አሳውቋል። ይህ የሆነ በምን ምክንያት ነው ሲል የጥያቄ ያቀረበላቸው አካል የባለስልጣኑ መስሪያ ቤት ዋና ዲሬክተር አቶ ክበበው ሚደክሳ እንደገለጹት ይህ የተደረገ ዋን ማንዋል እየተሰራ ነው፣ መንገዶቹ ላይ አቅጣጫ ጠቋሚ የቀለም ስራ እና ሌሎች የሚሰሩ ስላሉ ነው፣ ዋን ወይ እየተደረገው ሲሉ ምላሽ መስጠታቸውን ለቲካፍ ገልጸውለታል። አያይዘውም ዛሬ እና ነገ ስራ ተሰርቶ ያልቃል፣ ነገር ግን ሁሉም ይጠናቀቃል፣ ከሰኞ ጀምሮ ሙሉ አገልግሎት ይሰጣል በሚል ምላሽ ተሰጥቶታል። ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የአስራ ሁለት ቀን የምርመራ ጊዜ ተፈቀደላቸው። ብርቱካን ተመስገን አስመልክቶ በመገናኛ ብዙኃን ከተላለፈው ሐሰተኛ ዘጋቢ ፊልም በተያዘ ብርቱካን ተመስገን፣ ነብዩ ጥሎ ምሳን፣ የኢቤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም አዘጋጅ ደረጀ ሉቃስ ህሊና ታረቀኝ ንጥረ ደረጀና መታገስ አለሜ በሽብር ወንጀል ተጠርጥረው የፌዴራል ከፍተኛ ፍርድ ቤት የአንደኛ ጊዜ ቀጠሮ ወንጀል ችሎት መቅረባቸው ይታወሳል። ፖሊስም ባለፈው ቀጠሮ በተሰጠው የአስራ አራት ቀን ተጨማሪ የምርመራ ጊዜ ያከናወናቸውን ተግባራት ለፍርድ ቤቱ አቅርቦ በዝርዝር ገልጿል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት ለማጣራት ቀሪ የፎረንሲክ እና የቴክኒክ ምርመራዎችን ለማጠናቀቅ እንዲቻል የአስራ አራት ቀን ተጨማሪ ቀጠሮ እንዲሰጠውም ይቅርታ ጠይቋል። ፖሊስም ተጠርጣሪዎቹ ዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉ እና ምስክሮቹንም በጥቅም በመደለል ሊያሸሹ ይችላሉ ሲል ተቃውሟል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ቀጠሮ ችሎትም ፖሊስ ቀሪ ስራዎቹ እንዲያጠናቀቅ ተጨማሪ 12 ቀን የምርመራ ጊዜም ፈቅዶላታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላገጡ ተገቢነትን ስራ ያልሰሉ ያዋረዱ በቁጥጥር ስር መዋላቸው ተገለጸ። እንዳልካቸው ዘነበና ሌሎችም ሁለት ሰዎች በቤተክርስቲያን ሆን አዋርደዋል ሲል ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ የመሠረተው አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡም ብለው በሚስጥር ግለሰቦች በቅድስት ቤተክርስቲያን ስርዓት እምነት ላይ ወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ነው ተጠርጥረው በቁጥጥር ስር እንዲውሉ የተደረጉት። የቤተክርስቲያኒቷን ስምና ክብር ለማጉደፍ የሚደረጉትን ነገሮች በተመለከተ ቤተክርስቲያኒቷ በዝምታ የምታየው እንዳልሆነም ተገልጿል። በተለይም እነዚህ የቤተክርስቲያኒቷን ስራዎች በተገቢ መልኩ ያልሰሩና ቤተክርስቲያኒቷን እያዋረዱ ለሌላ ተግባር የፈጸሙ በህግ ቁጥጥር ስር መዋላቸው ተገቢና አስፈላጊ እንደሆነም ነው የተገለጸው። የሃይማኖት አባት በመምሰል የቤተ ክርስቲያን ስምና ክብር በማዋረድ ተደጋጋሚ ስራዎችን እየሰሩት እነዚህ ሰዎች በህግ ቁጥጥር ስር ውለው አስፈላጊው ውሳኔ እስካልተሰጠ ድረስ አሁንም በሀገሪቱ የሚደረገው ተግባራዊ እንቅስቃሴ ላይ ተጽዕኖ ሊፈጥር እንደሚችልም ነው የተገለጸው። በተደጋጋሚ ጊዜያቶች በሀገሪቱ የሚሰሩ ስራዎች ላይ፣ በተለይም ጉዳዩ የሚመለከተው የመንግስት አካል እየተቆጣጠረ እርምጃ ባለመውሰዱ ምክንያት ነው ለነዚህ ች መባባስ ምክንያት የሆነው ተብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሁሉም እየተነሱ የሚፈጽሟቸው ወንጀል ተግባሮቻቸው ላይ በመንግስት በኩል ለሚቀርቡትም ጥያቄዎች ምላሽ አለመሰጠቱ ችግሮቹን እያባባሰው መሄዱ እና በመንግስትም በኩል የሚሰጠው የፍርድ ውሳኔ ቀላል በመሆኑ ምክንያት እየመጡ ችግሮች እንደሆኑ ነው የተገለጸው። በተለይም ራሳቸው መሪ ጌታ ስጦታው እና መሪ ጌታ ምስጢር መዝገቡ ብሎ የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ነው ተጠርጥሮ የወንጀል አቤቱታቸው ለቀረበባቸው በቀረበባቸው መሰረት የፌዴራል የመጀመሪያ ምርመራ ቀነ ቀጠሮ ተጠርጣሪዎቹ በህግ ቁጥጥር በመዋል የወንጀል ምርመራው በማጣራት ላይ እንደሚገኝ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙዎች አብይ ኮሚቴ አባል ጠበቃ እያለው ቢትል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ገልጿል። ዝርዝር ጉዳዮቹን ተገቢነት የሌሎች ስራዎች ነው የሚሰሩት። በተለይም ቤተክርስቲያኖች ሆ የሚያዋራዱ ተግባራቶች ዛሬ መቀጠላቸው ተገቢነት የለውም ተብሏል። ጠበቃ እያለው አያይዘው እንደገለጹት ከሆነ ከግለሰቦቹ በተጨማሪ እንዳልካቸው ዘነብ የተባለ ግለሰብ በተመሳሳይ ከዚህ ቀደም ቤተክርስቲያናችን ላይ ፈጽሞታል ተብሎ በተጠርጥረው ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃል ሰጥቶ በዋስና መለቀቁ እና አቃቤ ሕግም በበኩሉ በወንጀል አቤቱ ክስ ቀርቦ በሂደት ላይ እንደሚገኝ አያይዞ ገልጧል። የሉሲ አጽም ከሶስት ነጥብ ሁለት ሚሊዮን ዓመት በፊት ምን ትመስል እንደነበረ ሳይንቲስቶች መረጃዎችን እያወጡ ይገኛሉ። ከሁለት ዓመት በኋላ አሁንም ሉሲ ድንቅነሽ የሳይንቲስቶች ምርምር ትኩረት መሆኗ ቀጥሎባታል። አዲስ በወጣው መረጃ መሰረት እንደተገለጸ ከሆነ በፎረንሲክ ዳግም የፊት ቅርጽ መልሶ በመገባት ስልት የፊት መልኳ ምን እንደሚመስልም አሳይተዋል። ሉሲ ይችን ሲመስል ነበር ሲሉ ነው በምስላቸው ጭምር አቅርበው ያሳዩት። ይህ በ3ዲ ሞዴል በተገኘው ምስል ሳይንስ እና በጥበብ በማዋሃድ ሉሲ ከ3.2 ሚሊዮን ዓመታት በፊት ምን ትመስል እንደነበረ ለመገመት ያስችላል ሲሉ በስራው የተሳተፉ ሳይንቲስቶች በዝርዝር ገልጸውታል። ኦሮሚያ በኦሮሚያ ክልል ምዕራብ ሸዋ ዞን ሜታ ሮቢ አቡና ግንደበረት ወረዳዎች በትላንትናው ዕለት በመንግስት የጸጥታ ኃይሎች በኦሮሚያ ነጻነት ሰራዊት መካከል በተደረገ ውጊያ ቁጥራቸው ያልታወቁ ንፁሃን ህይወታቸው ማለፉ ተገለጸ። ከፍተኛ ቁጥር ያላቸው ታጣቂዎች በተመሳሳይ ሰዓት ወደ ወረዳዎቹ በመግባት ተከትሎ ለሰዓታት የዘለቀ ተኩስ ልውውጥ እንደተደረገና በተለይም የቡድኑ አባላቶች ፎርቶ በተባለች መንደር ወደሚገኝ መከላከያ ሰራዊት ካምፕ ዘልቀው በመግባት በርካታ የጦር መሳሪያዎች፣ ወታደራዊ ትጥቆችና ቁሳቁሶች መዝረፋቸውን ምንጮቹ ገልጠዋል። ወንድ ሆኖ ሴት በመምሰል ሲንቀሳቀስ የነበረው ግለሰብ ትችት ቀረበበት። ጸያፊ ወይም ለመልካም ጸባይ ተቃራኒ የሆኑ ነገሮች መፈጸሙ ወንጀል እንደሆንም ሊታወቅ ይገባላሉ አንድ የህግ ባለሙያ፣ በተለይም በኢትዮጵያ ውስጥ ስርዓትን የባህሉን ወግን ያልጠበቁ እንቅስቃሴዎች ማድረግ በወንጀል ሊያስጠይቅ እንደሚገባም በዝርዝር ገልጸዋል። አሁን አሁን ወጣቶቹ የሚሰሯቸው ነገሮች እጅግ ነውር የተሞላባቸው እንደሆነም ተገልጸዋል። ይህ ግለሰብ ወንድ ሆኖ የሴቶችን ጡት ማስያዣ ለብሶ በሴተኝ አረማመዶች እያደረገ በአዲስ አበባ ጎዳናዎች ሽርብትን እያለ ለቲክቶክ ቪዲዮ እየተቀረጸ እንዳለ ነው የተገለጸው። የተመሳሳይ ፆታ ግንኙነት ጉዳይ እጅግ በጣም አሳሳቢ በሆነበት በዚህ ሰዓት ምዕራባውያን ፊልሞችና በተለያዩ መንገዶች እጣቶችን እየመረዙ ባሉ በወቅቶች እንዲህ አይነት መልካም ጸባይ ተቃራኒ የሆኑ ድርጊቶችን እየፈጸሙና የተቃራኒ ቪዲዮች እና በሌሎች መልኮች ለህዝብ ማሰራጨት እስከ አንድ ዓመት በሚደርስ እስራት እስከ አስር ሺህ ብር ድረስ የሚያስቀጣ ወንጀል መሆኑን መገንዘብ ያስፈልጋል ሲሉ የህግ ባለሙያው አበባው ጌታሁን ጉዳዩን አሳውቀዋል። አሁን ወደ ውጭ ዜናዎቻችን እናመራለን። በሙዚቃ ድግስ ላይ ወቅቱ በተፈጠረ የጣሪያ መደርመስ ሁለት መቶ አንድ ሰዎች ህይወት ማለፉ ተነገረ። እጅግ አሳዛኝ ድርጊት ብለውታል በርካቶቹ። በዚህ የሙዚቃ ዝግጅ ላይ የተሳተፉች ናቸው። ይህ ሁሉ አደጋ የደረሰባቸው እጅግ ያሳዝናል። ለመዝናናትና ራሳቸውን ለመቀየር የገቡት እነዚህ ንጹሀን ሰዎች በደረሰው የጥንቃቄ ጉድለት ምክንያት ህይወታቸው መቀጠፉ ነው የተገለጠው። በተደጋጋሚ ጊዜያቶች የሚደርሱ ጥንቃቄ የጎደላቸው ስራዎች በህዝብ ላይ የሚያደርሱት ነገር እጅግ አሳሳቢ እየሆነ መምጣቱም ተገልጿል። በዶሚኒክ ሪፐብሊክ ዋና ከተማ በሚገኘው ታዋቂ ምሽግ ክለብ ቤት ውስጥ በተካሄደው ኮንሰርት ላይ የቤት ጣሪያ ወድቆ ሁለት መቶ ሃያ አንድ ሰዎች ህይወታቸው ማለፉ የታወቀው በዚህም የሙዚቃ ኮንሰርት ላይ ፖለቲከኞች፣ አትሌቶች እና ሌሎችም ታዋቂ ግለሰቦች የሌላ ሀገር ዜጎች ጭምር ተገኝተው የነበር ሲሆን አርቲስቶችን ጨምሮ ሁለት መቶ ሃያ አንድ ሰዎች ማለፉ እጅግ አሳዛኝ ጉዳይ አድርጎታል። በመጨረሻም የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ወደ አሜሪካ ጉብኝት ማድረጋቸው ተገለጸ። እኚህ በአሜሪካን ጉብኝታቸው በቅርብ ጊዜያት ውስጥ በሚደረገው ግንኙነት ከአሜሪካ ጋር የጠበቀ ሊሆን እንደሚችል ነው የተገለጠው። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳይ በዋሽንግተን በመገኘት ለጉብኝታቸው ቅድመ ዝግጅት እያመቻቹ ስለመሆናቸውም በመገናገር ፕሬዚዳንቱ በጉብኝታቸው ወቅት በአሜሪካ ከፍተኛ ባለስልጣን ጋር እንደሚወያዩም ተገልጿል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እንደዚህ ይመስሉ ነበረ። በማስከተል ከኢትዮጵያዊ አክቲቪስት እንደዚሁም ደግሞ የፖለቲካ ተንታኝ እያሱ ኤፍሬም ጋር የቀጥታ ውይይት ስለምናደርግ በዛን ውይይት እንድትከታተሉ ከወዲሁ በማክበር እያጋበዝን የአሁኑ ዜናዎች በዚህ ቋጨን። መልካም ጊዜ